ዘላቂ ሰላምን ለማስፈንና የልማት ስራዎችን ለማከናወን ሕዝቡ በባለቤትነት ስሜት የድርሻውን ሊወጣ እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ተናገሩ። የአማራ ክልል ከፍተኛ አመራሮች በማዕከላዊ ጎንደር ዞን ከወገራ ወረዳ ነዋሪዎች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። ካሳው መንጌ በአማራ ክልል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በክልሉ በተለያዩ አካባቢዎች ህዝባዊ የሰላም ውይይቶች እየተደረጉ ነው። የአማራ ክልል ከፍተኛ አመራሮችም በማዕከላዊ ጎንደር ዞን ወገራ ወረዳ ከተለያዩ ቀበሌ ነዋሪዎች ጋር ችግሮችን በሰላማዊ መንገድ በውይይት መፍታት በሚቻልባቸው ጉዳዮች ዙሪያ ተወያይተዋል። በክልሉ ብሎም በየአካባቢያቸው የተፈጠረው የተራዘመ ግጭት ለከፋ ማህበራዊና ኢኮኖሚያዊ ምስቅልቅል እንደዳረጋቸው የወገራ ወረዳ ነዋሪዎች ገልጸዋል። ልጆቻችን እንዳይማሩ ትምህርት የተዘጋ በርበሬ፣ ጥሬ፣ ጨው፣ ቡና እንዲሽብር ተሸምቶ በጣም ገበሬ ተጨንቀን ተቸግረን ነው ያለን። ስለዚህ መንግስት አንድ መፍትሄ ቢያደርግልን እንፈልጋለን። ውሎ የሚገባ የለም ወጥቶ የሚገባ የለም ብታዩት። በአንድ ትልቅ ችግር ግን የሚያስመንነው መዳበሪያ ሲጠቀስ ለካ መንግስትም እጁን ሰዶብናለን። መንግስትም ትክክል አላየንን ብለን አዝናለን። የሰላም ጦቱ በተለይም በአርሶ አደሮች የልማት ስራና

ስለዚህ ይሄ መሆን አለበት። ዘላቂ ሰላም የሚሆን ማንኛውም ሰው የራሱን ድርሻ ሲወጣ ነው። እኔ የራሴን ድርሻ፣ የኔ ወንድም የራሱን ድርሻ ከተወጣ ሰላም ይመጣል። እኛ ወንድሞቻችን እንምከር፣ ልጆቻችን እንምከር፣ አባቶቻችን እንምከር። መክረን ወደ ድርድሩ እንዲመጡ እናድርግ። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሪ በዞኑ ከ600 ሺህ በላይ ተማሪዎች በፀጥታ ችግር ከትምህርት ገበታ ውጭ ናቸው ብለዋል። ትምህርት ቤቶች እንዲከፈቱና ህፃናት እንዲማሩ ወላጆች መታገል አለባቸው ነው ያሉት። ልጆቻችሁ ሳይማሩ ሲቀሩ ልጆቻችን መማር አለባቸው ብላችሁ ሆ ብላችሁ እንኳ አልወጣችሁም። አሁን ልጆቻችሁ ከእናንተ ጋር የሚኖሩ የሚመስሏችሁ ብዙዎች ናችሁ። አልቀበራችኋቸውም እንጂ ልጆቻችሁ ሙተዋል። መቅበር ነው የቀራችሁ። የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ አቶ አስቻል አላምሬ የአማራ ሕዝብ የሚያነሳቸው ጥያቄዎች የሚመለሱት ሕዝብን በመጉዳትና መሰረተ ልማትን በማውደም ሳይሆን በሰላማዊ መንገድ በውይይት ብቻ ነው ብለዋል። የአማራ ሕዝብ ጥያቄ የሚፈታው በጦር አይደለም፣ በክላሽን አይደለም። ሊፈታ የሚችለው በሰላማዊ መንገድ በውይይት ብቻ ነው። ጥያቄዎቻችን ብዙ ናቸው። የሌላውም ጥያቄ ስላለ እነዚህ ጥያቄዎች የወገራን ህዝብ እያሰቃየ የገደብዬን ከተማ ምድረ በዳ እያደረገ ሌሎቹን አካባቢዎች እያጎሳቆለ የመንግስት ተቋማት አገልግሎት እንዳይሰጥ እያደረገ ከሁሉም በላይ ደግሞ የእውቀት አባቶች መምህራን እየተገደሉ ሰላም የለም። እንዲህ የሚመጣ የአማራ ጥያቄ መመለስ ጥንቅር ብሎ ይቅር፣ በአፍንጫ ይውጣ ይሄን ማለት ይጠይቀናል። በውይይት መድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በየአካባቢው የሚፈጸሙ የእገታና የዘረፋ ወንጀሎችን ህዝቡ ሊያጋልጣቸውና ሊታገላቸው እንደሚገባ አስገንዝበዋል። በክልሉ ብሎም በወገራና አካባቢው ያለውን የሰላም ጦት ችግር ለመፍታት የሃይማኖት አባቶች የበኩላችሁን ልትወጡ ይገባልም ብለዋል። ዘላቂ ሰላምን ለማረጋገጥና የልማት ስራዎችን ለማከናወን ሁሉም አካል የድርሻውን ወስዶ መስራት እንደሚገባውም ኃላፊው አሳስበዋል። አማራጫችሁ ሁለት ነው። አማራጫችን ሁለት ነው። አንዱ አማራጭ በጀመርነው አግባብ ሁሉንም አማራጭ ተጠቅመን የየአካባቢውን ሰላም ማረጋገጥ የተጀመረውን የህግ ማስከበር ስራ ማረጋገጥ ችግራችን ፈተን በፍጥነት ፈተን የልማት የሰላም የመልካም አስተዳደር ሌሎች ጥያቄዎችን እንዲመለሱ እንዲቋጩ ማድረግ ነው። ሌላኛው አማራጭ ደግሞ የሰማን መስለን ሳንሰማ ምንቀር ታሪካዊ ኃላፊነታችን ሳንወጣ ምንቀር ከሆነ የሃይማኖት አባት ታሪካዊ ኃላፊነቱን፣ መምህራን ታሪካዊ ኃላፊነቱን፣ የወረዳ የዞን የቀበሌ አመራር ታሪካዊ ኃላፊነቱን፣ ሰላም አስከባሪ ታሪካዊ ኃላፊነቱን ካልተወጣ ቅድም ያልኩት ችግር ይቀጥላል። ሁለተኛው አማራጭ እንዲሆን አትፈልጉም፣ እርግጠኛ ነኝ። ችግሩን በውይይት ለመፍታት መንግስት ቁርጠኛ አቋም አለው ያሉት አቶ ይርጋ ይህ ካልሆነ ግን ህግ የማስከበር እርምጃው ተጠናክሮ ይቀጥላል ብለዋል።